ሰላም ጤና ይስጥልን፣ እንደምንሰነበታችሁ፣ የሚዲያችን ተከታታዮች የኢትዮ አዲስ ዴሊ ነው። ዛሬ አንድ ቆየት ያለ ቃለ ምልልስ ይዘን መተናል። ፖለቲከኛና መምህር ናቸው። በኢትዮጵያ ፖለቲካ ውስጥ ስመጥር ከሆኑ ፖለቲከኛ የሚመደቡና በተለይም በኦሮሞ ፖለቲካ ውስጥ ጉምቱ ፖለቲከኛ ከሚባሉ ሰዎች መካከል ናቸው እኚህ የፖለቲካ ሰው የተለያዩ አወዛጋቢ ሐሳብና አስተያየቶችንም በመስጠትም ጭምር ይታወቃሉ። እንዲሁም ከኦፌኮ ተቀዳሚ ምክትል ሊቀመንበርነታቸው ራሳቸውን በማግለል በሰሜን አሜሪካ ጥገኝነትን ጠይቀዋል። እኚህ አንጋፋ ፖለቲከኛና መምህር ኦቦ በቀለ ገርባ ናቸው። ኦቦ በቀለ ከጋዜጠኛ ቤተልሔም ታፈሰ ጋር ያደረጉትን ቃለ ምልልስ ይዘን ቀርበናል። የቃለ ምልልሱ ይዘት በአጭሩ ለመመልከት ያክል እርስዎ የቋንቋ መምህርና ሀይማኖቱ ውስጥ ሲንቀሳቀሱ የነበሩ ግለሰብ ኖት በአንድ ጊዜ ሳያነቡና ሳይዘጋጁ በድንገነ ፖለቲከኛ የሆኑት ይባላሉ። ለዚህ ምን መልሳሉት? ኦቦ በቀለ ይመልሳሉ። በኢትዮጵያ ማንነትስ ያምናሉ? ልሙጡን ባንዲራ ይጥላሉ ወይ የሚሉትና ሌሎች ጠንከር ጠንከር ያሉ ጥያቄዎች ቀርቦላቸው ኦቦ በቀለም ምላሻቸውን ሰጥተዋል። እኛም እናንተን የሚመጥን መልኩ እንደዚህ አሰናድተውነዋል ፕሮግራማችንን እስከ መጨረሻው እንድትከታተሉ በትህትና የጠየቅን ፕሮግራማችን ከወደዳችሁትና ቪዲዮቻችን ወደ እናንተ ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ጥያቄዎቼ ይሳል። እርስዎን ሰዎች ሲያነሱ ወይም ሲያስታውሱት የሚያስታውሱት የቋንቋ መምህር እና ሃይማኖት አካባቢ የነበረን አገልግሎት ወይም እንቅስቃሴ ነው የሚያነሱት። አብረው ሲያነሱ እርስዎን በአንድ ጊዜ ነው ፖለቲከኛ የሆኑት ተብለው ይተማሉ። ብዙ ስለ ፖለቲካ ሳያነቡ ሳይዘጋጁ በድንገት ነው ፖለቲከኛ የሆኑት ተብለዋል። ለዚህ ይመልሳሉት? ያው እውነት ነው እንዳልሽው፣ እኔ አንድ ጊዜ ፖለቲከኛ እሆናለሁ ብዬ እገምቼ አላውቅም። አስቤም ዝግጅትም አድርጌ አላውቅም። በሙያዬ ላይ ጥሩ ሙያተኛ ሆኜ ጥሩ መምህር ሆኜ ለመግፋት እና በዛው ስራ ለመቀጠል ነበረ ዋናው አላማዬ። ነገር ግን በአካባቢ ማያቸው አንዳንድ ነገሮች አንዳንድ ጊዜ መታገስ ማየት እና መታገስ ከሚችሉት በላይ የሚሆንበት ጊዜ አለ እና እና በተለይም በዚህ በአዲስ አበባ አካባቢ ያሉ ገበሬዎች ክፉኛ እየተፈናቀሉ በመጡበት ሰዓት አጋጣሚ ሆኖ ቤቴ ወደ አዳማ አዲስ አበባ ዩኒቨርሲቲ ብሰራ የምኖረው አዳማ ነው እና ወደዛ በምመላለስበት ጊዜ ብዙ አጋጣሚዎች ነበሩ እና እነዚህን ነገሮች የማይበት፣ እነዚህ ሰዎች የት ደረሱ የሚለው ጥያቄ ሁሌ ጥያቄ ይሆንብኝ ነበር እና አይኔን ከፍቼ የበለጠ ማየት ስጀምር ደግሞ በተለይ መሬትን አስመልክቶ የሚደረገው ወረራ እጅግ በጣም አጸያፊና መታገስ ከሚችሉት በላይ ሆኖ ነው ያገኘሁት። እና ስለዚህ አንድ ነገር ቢያንስ ለውጥ ማምጣት ብችልም ባልችልም መናገር አለብኝ የሚል ውሳኔ ላደረስኩኝ፣ በአጋጣሚ ይህንን እንደወሰንኩ አንድ የፖለቲካ ድርጅት ጥሪ ያደረገልኝ እና ኦፌደን የሚባል ኦሮሞ ፌዴራላዊ ዲሞክራሲያዊ ንቅናቄ ጥሪ ያደረጉልኝ እና በቀጥታ ምንም ዝግጅት ሳላደርግ ብዙ ምክክር ሳስፈልገኝ ቀጥታ ወደ ድርጅቱ ገባው ማለት ነው። እንደገባው ወዲያውኑ ወደ ስራ አስፈጻሚ ኮሚቴ አባልነት ተሸጋገርኩ። ለምርጫ ተወዳደርኩ፣ ወደክ ተባልኩ። በዛው በቃ ወደ ፖለቲካ ዓለም፣ ወደ የምርጫ ክርክርም አለ የመሳሰሉ ነገሮች ውስጥ ሳላውቅ ራሴ ተዘፍቄ ተገኘው እና በዚህ ሁኔታ ነው። እውነት ነው፣ ዝግጅት አላረግኩም፣ ብዙ አላነበብኩም፣ ብዙ አልጻፍኩም በፖለቲካ ዙሪያ። ነገር ግን የማየው እዚህ ያለና አሁን ያለን ነገር ልክ የሆነና ልክ ያልሆነ ነገር በአቅሜ መዝኜ ተገቢ አይደሉም የምላቸው ነገሮች መቃወም ጀመርኩ። በዚህ አይነት ሁኔታ ነው ወደ ፖለቲካ የገባሁት። ለነገሩ ብዙ ፖለቲካ ሰዎችም ብዙ አንብበው አይደለም ወደ ፖለቲካ የሚሄዱት፣ ግን ያው ፍላጎቱ ስላላቸው ነው። እኔ ግን ልዩ የሚያደርገው ፍላጎት ሳይኖረኝ ወደዛ መግባት ነበር ማለት ነው። ትክክል ነው። ወደ ሌላ ጥያቄ ሳልፍ፣ እርስዎ ኦሮሞ ኖት ወይስ ኢትዮጵያዊ ኖት? ኦሮሞም ኢትዮጵያዊም መሆንስ ይቻላል ወይ? ደግሞም ኢትዮጵያዊ ተብለን ሁላችን የሚያቅፍ አንድነት አለ ብለው ያምናሉ ወይ? እኔ ኦሮሞ ብቻም አደለሁ፣ ኢትዮጵያዊ ብቻም አደለሁ። ብዙ መገለጫዎች አሉኝ፣ ብዙ ማንነቶች አሉኝ። በፆታ ወንድ ነኝ ለምሳሌ በቁመት ብንሰለፍ ረጃጅም ከሚባሉት ውስጥ ነው፣ ዘለግ ካሉት ውስጥ ነው የምመደበው። በትምህርት ከሆነ ትንሽ ትምህርት ቀመስ ከሚባሉት ውስጥ እመደባለሁ። ያም ማንነቴ ነው። በሃይማኖት ከሆነ ክርስቲያን ነኝ። ያም ሌላ ማንነት ነው። በመልክ ከሆነ ጥቁር ነኝ፣ ነጭ አይደለሁም፣ ፈረንጅ አይደለሁም። እነዚህ ሁሉ መገለጫዎቼ ናቸው እና እነዚያ አሁን የጠቀስቻቸው ነገሮች ከነዚያ ነገሮች ውስጥ አንድ ወይም ሁለት ናቸው። ጥሩ አልመለሱም። በቀደም በግልጽ በግልጽ ለማስቀመጥ ለማስቀመጥ ሁላችንስ የሚያቅፍ አንድ ኢትዮጵያዊነት የሚባል ነገር አለ ማንነት አለ ያምናሉ ወይ? ኢትዮጵያ የሚባል ማንነት አለ ኦሮሞ የሚባል ማንነትም አለ እንደነገርኩሽ እኔ እናንቺ የተለያየ ጾታ ውስጥ ነው የምንወድቀው፣ ግን አብረን እንነጋገራለን፣ አብረን እንኖራለን። ወንድነቴ ከአንቺ ጋር ለመነጋገር አላገደኝም፣ አብሮ ለመኖርም አላገደኝም። ባለቤቴም ሴት ናት፣ ልጄም ሴት ናት፣ እናቴም እንደዛው ናት። አብረን እንኖራለን፣ ግን ማንነቴ ወንድ ነው። ወንድ ነኝ ብዬ መናገር የማንነቴ መገለጫ ነው። ኢትዮጵያዊ ነኝ ማለቴ ጋናዊ አይደለሁም ናይጄሪያዊ አይደለሁም። ግብፃዊ፣ ሱዳናዊ አይደለሁም። ኢትዮጵያዊ ነኝ። ከዛ ተመልሰን ስንመጣ ደግሞ ብሄር ወይም በብሄረሰብ በምንናገረው ቋንቋ ብንመደብ ደግሞ ኦሮሞ ነኝ። ስለዚህ እነዚህ የሚጣረሱ የማይግባቡ ነገሮችም አይደሉም። ሁለቱም ተያይዘው መሄድ የሚችሉ ከነዚህ ካሉን መልቲፕል አይደንቲቲዎች ወይም ደግሞ በጣም ብዙ ዘርፍ ካላቸው መገለጫዎች አንዱ ነው። ስለዚህ ኦሮሞነቴና ኢትዮጵያዊነቴ እኩል ነው የሚሄደው። ችግርም ፈጥሮብኛ አቅም ለማለት ነው። እስቲ ወደ ወቅታዊ ጉዳይ ልመልስዎት ነው በቅርቡ የኦነግን ወደ አዲስ አበባ መግባት ተከትሎ ግጭቶች ተነስተው ነበረ። በኦሮሞ ሚዲያ ኔትወርክ ላይ ቀርበው የግጭቱ መቀስቀስ ተጠያቂ አድርገው ነበር ግንቦት ሰባት በምን ምክንያት ነው እንደዛ የተናገሩት? ነው ግጭቶች በአብዛኛው ኢትዮጵያ ውስጥ እየተከሰቱ የመጡት ሀያላን ትላልቅ የሚባሉ የፖለቲካ ፓርቲዎች ወደ ሀገር ውስጥ መግባት ከጀመሩ ጊዜ መሆኑ አጠያቂ አይደለም። ሁሉም ሰው የሚያውቀው ይመስለኛል። ምንድን ነው የተፈጠረው? መጀመሪያ ያው ግንቦት ሰበት አስቀድሞ ገብተዋል። በገባበት ሰዓት አርማውን የትም ቦታ የመስቀል እና የማውለብለብ እድልም አግኝቷል አልተከለከለም ነበረ ይታወቃል በየአደባባዮቹም አንዳንድ ጊዜ በግል መኖሪያ ቤቶች ብቻ ሳይሆን በአንዳንድ ድርጅቶችም ቤቶች ላይ ይሰቀል እንደነበረ ይታወቃል ይሄ በእንዲህ እንዳለ ይሄ ነገር አልፎ አትስቀሉ የተባለ ነገር ስለመኖሩ አላውቅም ያንን የከለከለ አካል አለመኖሩን ማወቅ አለው ከዛ በኋላ ኦነግ ወደ አገር ውስጥ በሚገባበት ጊዜ ደግሞ ያንኑ ተመሳሳይ ያንኑ የሚመስል ድርጊት ተከናውኗል። የኦነግ ባንዲራ በየቦታው ተሰቅሏል። አንዳንድ ቦታ ይሄ የኦነግ አርማ እንዳይሰቀል የመከላከል አዝማሚያ እንደነበረ ይታወቃል። ለመከላከል ሙከራ ተደርጓል። በዚህ ምክንያት ግጭት አንዳንድ ቦታዎች ላይ እዚህ አዲስ አበባ ግጭቶች እንደተፈጠሩ ይታወቃል። ይህንን ያደርጉ የነበሩት ደግሞ የግንቦት ሰባት ወደ ሀገር በሚመለስበት ጊዜ ያስተባበሩ የነበሩት ሰዎች መቶ የኦነግ አርማ በሚሰቀልበት ጊዜ ሊሰቀል አይገባም የሚል ተቃውሞ እንዳነሱ ይታወቃል። በምን ላይ ማስረጃውን ያቅርቦ? ማስረጃ ማለት አሁን ቦታውን ለመጥቀስ ያህል ነው። አይ የግንቦት ሰባት አባላቶች ባንዲራ እንዳይሰቀል የከለከሉበትን ማስረጃ እሱ እንዴት ነው? በየክልሉ በየክልሉ ብቻ ሳይሆን በየቀበሌው የግንቦት ሰባት አስተባባሪዎች የነበሩ ሰዎች ይታወቃሉ። አሁንም ይታወቃሉ፣ ዛሬም ይታወቃሉ ማለት ነው። ለምሳሌ ጎሌ አካባቢ ማንን ያስተባብር እንደነበረ ማን አርማ ይዘግል እንደነበረ ይታወቃል እና እዛ አካባቢ እዛው አካባቢ ለግንቦት ሰባት ሲያስተባብሩ የነበሩ ሰዎች የሌላን አርማ እንዳይሰቀል ያደረጉት እዛው አካባቢ ሲያስተባበሩ ነበር። ቦ በቀለል አቋርጦት ነው የድርጅቱ መሪዎች ወይም አስተባባሪዎች ናቸው ለማለት እንዴት ደፈሩ? ማንም ሰው ነው። ያሁሉ ሰው ምናልባት የግንቦት ሰባትን ደግፎ ነው ወይ የወጣው? ያን ጊዜ ላይ እኛ እናውቅም። በምን እርግጠኛ ሆኑ? አንደኛው ገብቶኛል፣ ግን የግንቦት ሰባት አስተባባሪዎችያስተካከል ሽያ እኔ ስለ መውጣት ሰላማዊ ሰልፍ ስለ መውጣት አይደለም እና ወደዛ እየመጣ ባንዲራ ወይም ምንድን ነው አርማ ስለ መስቀል ነው። አርማ የሰቀሉ ሰዎች ከሜዳ ላይ መጥተው አንቺ አርማ አልሰቀልሽም የግንቦት ሰባት፣ እኔ አልሰቀልኩም፣ የድርጅቱ አባል አይደለንም። ምናልባት እኔ አይደለሁም፣ አስተባባሪም አይደለሁም። አስተባባሪ ሳይሆን ግን አርማ የሚሰቅል ሰው የለም። ስለዚህ እኛ የምናውራው አሁን ያኔ አርማ ሲሰቅሉ ስለነበሩ ሰዎች ነው እንጂ ሰልፍ ስለሚወጡ ወይም ከዛ በኋላ ስለተደረጉ ጉዳዮች አይደለም ለማለት የፈለግኩት አርማዎችን በዚህ ሀገር እንግዲህ እርስዎም እንደሚያውቁት ብዙ ሰው እንደዚህ አይነት ግርግሮች ሲኖር ይሳተፍበታል። ብድግ ብሎ ከመሬት ተነስቶ ይሄኛውን ብሎ ግጭት ሊቀሰቀስ ይችላል። ወይም ደግሞ ምንም በማያውቀው የፖለቲካ ግባቱ ምን እንደሆነ በማያውቀው እንቅስቃሴዎች ውስጥ እንደሚሳተፍ ይታወቃል። እና በምን ታወቀ የግንቦት ሰባት ሰዎች ለመስቀላቸው ወይም የግንቦት ሰባት ሰዎች ያንን ለማድረጋቸው እንቅስቃሴ ለማድረጋቸው በምን ታወቀ ለማለት ነበረ። አሁን ግልጽ ነው ማለኛ ግልጽ ነው። አሁንም መልሴ ተመሳሳይ ነው ምክንያቱም የግንቦት ሰባት አባል ወይም ደጋፊ ሳይሆን የግንቦት ሰባትን አርማ የሚሰቅል ሰው አለ ካልሽኝ፣ ይሄንን ለሚያዳምጠው ሕዝብ መተው ያስፈልጋል ፍርዱን። ምክንያቱም እንደተነጋገርነው ነው፣ ኢትዮጵያ ውስጥ ወይንም አዲስ አበባ ውስጥ በብዙ ሚሊዮን የሚቆጠር ሰው አለ። ያ ሁሉ ሕዝብ አርማ አልሰቀልም። አርባ አርማ የሰቀሉት ለድርጅቱ ቅርበት ያላቸው ወይ ደጋፊዎች፣ አስተባባሪዎች ወይም አባላት ናቸው። ስለዚህ ከዚህ የበለጠ ከዚህ የተሻለ ይህንን መግለጽ እኔ የግንቦት ሰባት አባል ነኝ ብሎ መታወቂያ ይዞ ሄዶ የሚያሳይ ሰው አለና ያንን ነገር አሳየኝ እንደማትይ ተስፋ እሺ። ሌላው በዚቹ ጋር ማነሳሉት፣ በፖሊስ ይህንን ሁኔታ ገና ዝም ባለበት ሁኔታ ለምንድን ነው ይሄ ፍረጃ በግለሰብ ደረጃ ወይ በጥላቻ ወይ ደግሞ እንዲሁ ዝም ብለው የሰጡት አስተያየት አያስመስልቦትም ወይ? ምክንያቱም ፖሊስ ምንም እያለ አደል፣ የፖሊስ ስራ ነው መመርመሩ ብዬ ነው። ትክክል ነው እሱ። እኔ አሁን የፖሊስን ስራ አይደለም ስራው፣ ፖለቲከኛ ከራሱ ውይይታ አንጻር ስለ ሀገር ይገመግማል፣ ይናገራል። ስለ ፓርቲ አቋም ይናገራል። በአንጻሩ ደግሞ ስለሌላው ፓርቲ አቋም እና ግንኙነትን መናገር ይችላል። ስለዚህ ይህንን በምንመለከትበት ጊዜ እንደ አንድ ሰው ይህንን የማየውን እና የምገነዘበውን በፖሊስ ስራ ላይ ተጽዕኖ ለመፍጠር አይደለም። ወይንም ደግሞ አርማ መስቀል እኮ ፕሬዝደንትንም አይደለም አጥያትም አይደለም ወንጀልም አይደለም። ወንጀል ቢሆን ኖሮ ፖሊስም በከለከለ ነበር። የፖለቲካ ምህዳሩ ለማስፋት ለዘመናት ታምቆ የነበረውን ሕዝብ ለማስተንፈስ ሲል መንግስት ሳውቆ አይደለም የለቀቀው። እስቲ ይለቀቅና ለዘመናት የታፈነው ስ ይተንፍስና እንደፈለገ ይሁን ይውጣለት አይነት ነገር ነው። ስለዚህ ስህተት አልነበረም። ስህተት የሚሆነው የእኔ ብቻ ይሰቀል የአንቺ መሰቀል አይገባውም የተባለ ጊዜ ነው። ወደ ሁከትም የሚወስደው እሱ ነው። ወደ ሁከት ከገባ ደግሞ አገር ነው። ስለ አገር ነው የምናወራው። አንዱ አገር እዚህ አዲስ አበባ ውስጥ ሁከት ተፈጥሮ እኔ ነፃ ነኝ ልትይ አትች፣ ወይንም ደግሞ እኔ በነፃነት እኖራለሁ እኔ በሰላም እኖራለሁ ማለት አይቻልም። የአዲስ አበባ መታወክ የሁላችንም መታወክ ነው። ሁላችንም ጤና ይነሳናል፣ ሰላም ይነሳናል። ስለዚህ በዚህ መተባበር ስለዚህ መነጋገር ግዴታችን ነው አንተ የራስህ እንዲሰቀል ያልተከለከልከውን ያህል ሌላው ቢሰቅለው ለምን ትከለክላለህ? ነው ምክንያቱም፣ ይሄ ሰላማችንን ያፈርሳል። አላዋጣንም ነው አንተ የተሰጠህ መብት ሌላው የሚገባዋል። ነው ያንን ካላደረክ ስህተት ነው። ወደ ህግ አግባብ መመለስ ያስፈልጋል። የሌላው የራስን መብት የምትፈልገውን ያህል የሌላውንም ልታገብ ልታከብር ይገባል ነው በዚህም መርዳት ያስፈልጋል። መናገር ያስፈልጋል አግባብ አለመሆኑን ማስገንዘብ ያስፈልጋል። ከዚህ አንጻር ነው እንጂ ፖሊስ በፖሊስ ቦታ ሆኖ የምስክርነት ቃል ለመስጠት አይደለም። ፖሊስ በብዙ መረጃዎች የያዛቸው የራሱ አካሄዶች አሉት። መልካም። እስቲ በቅርቡ ወደ ነበረው መግለጫ እንመለስ እና ወቅታዊ ጉዳይ ላይ የሰጣችሁት መግለጫ ነበረ። መግለጫው አዲስ አበባንም ነክቷል። እና አዲስ አበባ የማን እንደሆነችም አስታውሳችሁበታል። ነገር ግን አንዳንድ ቅሬታዎች አሉት። የለውጥ እንቅስቃሴው ገና እየተፍገመገመ መቀመ ባለበት እና አገር ባልተረጋጋችሁበት ሁኔታ ለምንድን ነው ይህንን ማንሳት ያስፈልጋችሁ የሚሉ ጥያቄዎች አሉ ና እሱን እንዲያብራሩ። አዎ፣ ይህንን በሌላ ሚዲያ ገልጫለሁ። እዚህ መግለጥ አስፈላጊ ይመስለኛል። ከመስከረም አምስት በኋላ ወይም ያን ሰሞን ጀምሮ እስከ ዛሬ ድረስ እየቀጠለ ያለ አንድ ስራ አለ፣ አንድ አካሄድ አለ። ለምሳሌ ኦሮሞዎች በሚኖሩባቸው መኖሪያ ቤቶች ውስጥ የድንጋይ ውርጅብኝ የወረደባቸው ከቤት መውጣት የተሳናቸው ምናልባት አዲስ አበባ ውስጥ በመቶ ባይቆጠሩ ሀምሳ ስልሳ የሚሆኑ ቤቶች ነገም አደባባይ ወጥቶ ሊናገሩ የሚችሉ ጎረቤትም ሊናገርላቸው የሚችሉ ሰዎች መኖራቸው ግልጽ ነው። ኦሮሞ በመሆናቸው ብቻ ቤታቸው ድንጋይ የተወረወረባቸው ከቤት መውጣት ያልቻሉ ማለት ነው። የቤተሰቡ አባሎቻቸው ውጭ እስኪያድሩ ድረስ ማለት ነው። ሌላ የኦሮሞ ባህል ልብሶችን የሚሸጡ መደብሮች ተዘርፈዋል። አንዳንድ ጥቃት ተፈጽሞባቸዋል። ሶስተኛ፣ እዚህ ከተማ ውስጥ በኦሮምኛ ቋንቋ ብቻ የሚያስተምሩ ትምህርት ቤቶች አሉ። እነዛ ትምህርት ቤቶች ላይ ጥቃት ተፈጽመዋል። አራተኛ፣ የኦሮሚያ ታርጋ የለጠፉ ተሽከርካሪዎች ተሰባብረዋል። ብዙ ጥቃት ተፈጽሞባቸዋል። ከዛ በተጨማሪ ኦሮሚያ ኢንተርናሽናል ባንክ ተሰባብሯል፣ ጥቃት ተፈጽሞበታል። የኦሮምኛ ቋንቋ የሚናገሩ ሰዎች ደግሞ በጠራራ ፀሐይ ተደብድበዋል፣ ጥቃት ተፈጽሞባቸዋል። ይህንን ጠቅልል አድርገን ስንመለከት በኦሮሞና በማንነቱ ላይ ጥቃት እየተፈጸመ አለ የሚል ድምዳሜ ላይ ደርሰናል። ምክንያቱም ስፖራዲክ የሆነ ወይንም ደግሞ ወጥነት የሌለው ዝም ብሎ በተፈቀደ በስሜት አንድ አካባቢ የተፈጸመ ቢሆን ትክክል፣ ይሄ ማንም ሰው የተናደደ በአንድ ኦሮሞ ላይ የተናደደ ሰው ሊያደርገው የሚችለው ነገር ነው። ምክንያቱም ያ ሰው ኦሮሞ ሊሆን ይችላል፣ ሌላም ሊሆን ይችላል፣ ምንም ሊሆን ይችላል። ነገር ግን እነዚህ ጥቃቶች ሆን ተብለው በማንነት ላይ ያነጣጠሩ ጥቃቶች ናቸው ብለን ስናበቃ እዚህ ላይ ሌላ ተጨማሪ ነገር መጣ። ሰላማዊ ሰልፍ ተደርጎ ሰላማዊ ሰልፉ ላይ የአንድ ድርጅት አርማ ተይዞ ኦሮሚያ መስሪያ ቤቶች ላይ ጥቃት ለመፈፀም ሙከራ ተደርጎ እዛ ላይ ደግሞ ኦሮሚያ መስሪያ ቤቶች ከአዲስ አበባ ይውጡ፣ ኦሮሞ ከአዲስ አበባ ይውጣ የሚል መፈክር በአደባባይ ተሰምተዋል። ስለዚህ እነዚህ ሁሉ እየሰሙ እንዳልሰሙ ማለት ማለፍ ተገቢ አይደለም የሚል ነገር ነው የተሰማል። ስለዚህ ምንድን ነው የተባለው? ኦሮሚያ ማነው? አዲስ አበባን ወደኋላ መለስ ብለን ብናይ ምን ነበረች? ምን ነበረች የዛሬ ቅርጿን ሳትይዝ በፊት የዛሬ መቶ ዓመት መቶ ሀያ ወይም መቶ ሰላሳ ዓመት አዲስ አበባ ምን ነበረች፣ የማን መኖሪያ ነበረች የሚለውን ነገር ማስገንዘብ አስፈላጊ ሆኖ ታየል። ስለዚህ እንደውም ኦሮሞ ከዚህ ከተማ ይውጣ የምትሉት ይሄ ከተማ እኮ የጥንት የኦሮሞዎች መኖሪያ የነበረ ስፍራ ነው። ይሄ ዛሬ ያለውም ሰው ነገ ያለውም ሰው ሊያውቅ ይገባል፣ ሊሰማው ይገባል የሚል እምነትን ያደረግን ትክክልም ነው ብዬ አምናለሁ። አሁንም ቢሆን ማለት ነው ሊወጣ የሚችል ማን ነው? ይውጣ ሊልስ የሚችለው ማን ነው ብሎ መናገር አስፈላጊ ነው። ይውጣ ኦሮሞ ከጋ አዲስ አበባ ይውጣ ማለት ምን ማለት ነው? ስለዚህ እንዲ ቀድሞ የማን ነበረች የማንስ ናት የሚለውን ነገር ማስረገጥ አስፈላጊ ነው ተብሎ ስለታመነበት ይሄንኑ ለማስረዳት ይችን አንድ ፓራግራፍ ወይም አንድ አንቀጽ እንዲጨመርበት ተደርጎ መግለጫው ወጣ ማለት ነው። መግለጫው ላይ የዚህ አዲስ አበባ ጉዳይ በጣም ሴንሲቲቭ ጉዳይ እንደሆነ ይታወቃል። እና የሁሉም የኔ ነው የሚሉ ጥያቄዎችን እንደሚያነሱ ሰውም ያውቃሉ። ነዋሪው የኔ ነው ይላል። ሌላም ነገሮች ይነሳሉ ና ከጊዜው አንጻር ግን በተለይ ይሄ የለውጡ አካል ገና እየተውተረተረ ባለበት ሁኔታ ለምንድን ነው የተነሳው? ና እናንተስ ከጀርባ ከለውጡ ጠላቶች ጋር ለውጠኞቹን ከጀርባ እየወጋችሁ ነው በሚያስብላችሁ ደረጃ ለምን ይሄን ስራ ሰራችሁ ነው ቅሬታ ይሄ ነገር አሁንም ሊታወቅ የሚገባው ከለውጡ ጋራ ምንም የሚያገናኝ ነገር የለውም። ጊዜው ያመጣው ነገር ነው። ይሄ ጊዜ እንዲመጣና ይሄ ትንኮሳ እንዲመጣ ያደረገ ደግሞ አለ ባዮች ነን እኛ። ይውጣ ማለት ሪስፖንድ እንዲያደርግ ነው መልስ እንዲሰጥ ነው። ኦሮሞ መልስ እንዲሰጥ ተፈልጎ ነው። ይውጣ ከአንተ አንቺ ቤተሰቦችሽ፣ እናት አባትሽ፣ አያቶችሽ አቆዩልሽ ቤት ውስጥ አንድ ሰው መቶ ኤ ውጪ ከዚህ ብትባይ ምን ልትይ እንደምትች መገመት ያስፈልጋል። ይህንን ሰው ላይ ሲደርስ ሳይሆን በራሳችን ላይ ደርሶ ብናየው ምን ልንሆን እንደምንችል ማሰብ ያስፈልጋል። ይሄ የጥንት ኦሮሞዎች መኖሪያ የነበረ ስፍራ ነው። ስለዚህ ኦሮሞ ከዚህ ውጣ ሊባል የሚገባው አይደለም ነው ባጭው ስለዚህ ይሄንን ያስነሳው ማን ነው? ማን ነው መፈክሩን ይዞ የወጣው? መፈክሩን አስይዞ ያስወጣው ክፍል ማን ነው? ይሄ ያውቀዋል? ቃል ተመልካቾች ያው ስለማያውቁት እኔም ማላውቀውም ተመልካቾች አርማ ነበረው። አድማጮች ሰላማዊ ሰልፈኞቹ አርማ ይዘዋል። አርማውን ማን እንደሚይዘው ይታወቃል። ከአርማው ጋር የተያያዙ ከዛ በፊት የተነገሩ ንግግሮችም አሉ። ባንኮች በዘር ተደራጅተዋል፣ ትምህርት ቤቶች በዘር ላይ ተመስርተው እየተሰሩ ነው፣ ስለዚህ ይህንን ልንታገለው ይገባል የሚሉ በዛን ሰሞን እንዲህ አይነት ፕሮፓጋንዳ ነበረ። አስፈላጊ ከሆነ ይሄም የሚወጣ ነው ማለት ነው። ወደፊት ሁሉን ነገር መናገር አስፈላጊ ባለመሆኑ ነው። እከሌ ነው የተናገረው ማለት አስፈላጊ ባለመሆኑ ነው። ተናገር ካልሽ ልናገረው ይችላል። ምክንያቱም ይሄ ፕሮግራም ምንም የማንፈራበት ነገሮችን ወደ አደባባይ የምናመጣበት በዚህም ወደ አደባባይ በመምጣቱም ሊመጣ ያሉትን ነገሮች ሁሉ ልንቀበል የተዘጋጀንበት ስለሆነ ይናገራል። ሰው ላይ አሁን እዚህ ማስረጃ መሆን አልፈልግም። ምክንያቱም ይሄ በማስረጃነት ሊቀርብ የሚችል ነገር ስለሆነ ማለት ነው። አንድ ቀን ይሄ ከተማ ወይም ይሄ ሀገር ወደ ሌላ ችግር ወደ ከፋ ችግር አይ በለውና የሚሄድ ከሆነ እነዚህ ነገሮች ሁሉ ተደማምረው እየተገነቡ የመጡ ነገሮች ከየት መጥተው የት እንደደረሱ ማፈላለግና ስራቸውን ማግኘት አስፈላጊ ይሆናል። ስለዚህ ይሄ በዛን ሰዓት ይፋ መሆኑ ግድ ነው። ነገር ግን ሕዝብ ተሰብስቦ ትምህርት ቤቶች በዘር ላይ ባንኮች በዘር ላይ ተመስርተዋል ተብሎ ሁለት ቀን ሳይሞላ ትምህርት ቤቶችም ላይ ባንኮችም ላይ ጥቃት ተፈጽሟል። ስለዚህ ተንኳሹ ማነው? ነው ማን ነው ይሄንን የጀመረው የሚለው ነገር አሁንም ብናቆየው መልካም